ሰላም ጤና ይስጥልኝ። ውድ የተከበራችሁ የቻናል የተከታታዮች ሰላማችሁ ይብዛልኝ በያላችሁበት። ዛሬ ቀን ሙሉ ሀይሚ ጠፍታ ውላ ነበረ፣ ነገር ግን ከአመሻሽ ብቅ ብላለች በወንድሟ ቤት። የምሽቱ ሰበር መረጃዎችን እየላችሁ መጥቻለሁ። ከመረጃዎቹ ጋር እኔ ቃል እየት ሆኚ ነኝ። ላይክ ሼር አድርጉ ለቤቱ አዲስ ከሆናችሁ ቤተሰብ ሁኑ። እንግዲህ ሀይሚዬ ሳይታሰብ ድንገት ብቅ ብላለች በወንድሟ ቤት። ቀን ሙሉ ከሸበላሽ ጋር፣ ከንጉስሽ ጋራ እንዴት ሳትመጪ ቀርሽ? ሀይሚዬ የኛ ጨረቃ፣ የኛ ስስት፣ ወዴት ነሽ እያሉ ሲፈልጓት የነበሩ ቤተሰቦቿ አሁን ከምሽት ሳይታሰብ በሙቤ ቤት ብቅ ብላለች ማለት ነው። እናማ ውዶቼ ዛሬ ሀይሚ ሳናስበው በሙቤ ቤት ብቅ ብላለች። እኔ ብቅ ማለቷ አይደለም የታየኝ ውበቷ እንዲህ ሀይምዬ እንዴት ነው ደግሞ ዛሬ ምር ያልሽው? እንደ ወርቅ እኮ እያበራሽ እያጥበረበርሽ ነው የእኔ እናት። ሁሉ ጊዜ የሚመርብሽ በቃ አንቺ ፕራንክ ምናምን ነገር ሰው ልታደርጊ ስት እንደዚህ ያምርብሻል ማለት ነው በቃ። እንደውም ፕራንክ አድርጊ ሁሉ ጊዜም የምር እግዚአብሔርን። ለእኔ ብቻ ነው ወይስ አይኔ ነው? አይኔ ነው ወይስ እናንተም ታይቷችኋል? ቆንጆ ሆና ምናምን ነገር ሳይታኛለች። ኔ እግዚአብሔርን ነው ምላችሁ እና እንግዲህ ሀይምዬ በመልካም ነገር አይደለም የመጣችሁ። ያው የሆነ ሰው ልታጨለል ነው የመጣችሁ። እኔማ እውነት እውነት እስከሚመስለኝ ድረስ ነው ፕራንኩን ያዩትን ጨርሼ ማለት ነው። ያው ፕራንክ መሆኑ ገላግሎናል። እኔማ ያው አምኝ ተቃብዬ ነበር እውነት መስሎኝ። እናማ ውዶቼ ዛሬ ሀዩን በምን አይነት መንገድ እንደምታጨልላት በጣም የሚገርም ነገር ነው። ከዚህ በፊት ሙቤና ሀዩ ጓደኛሞች ነበሩ። እንደሆኑም ሀይሚ ታቅ ነበረ። ነገር ግን ሀዩ በመሀል ሙቤን ጥለው ሄዳለች። እንደገና ደግሞ ወደ እሱ ህይወት ተመልሳለች። ስትመለስ ግን ሀይሚ የምታውቀው ታሪክ የለም። ሀይሚ አሁን ላይ እያለች ያለችው ወደ ሙቤ ህይወት የተመለሹ የሙቤን ህይወት ልትበጠብጭ እንጂ ከእሱ ጋር ልትኖሪ አይደለም። ስለዚህ ከወንድሜ ህይወት ውጭ እያለች ነው ያጨናነቀቻት። በእርግጥ ቤተሰብ ፕራንክ ነው፣ ግን የሆነ እውነተኛ ነገር ነው የመሰለኝ እኔ ማለት አንደኛ ሀይሚ ሙቪን ወንድሟ እንዲጎዳበት አልፈለገችም። ሀዩ ደግሞ አሁን ላይ እሱን አታ መኖር አልፈለገችም። አስቡት አንዳንድ ጊዜ አልፈልግም ብላችሁ ጥላችሁ ስትሄዱ የሆነን ሰው የሆነ ሰው ከኋላ መቶ ሲያነሳባችሁ ትቀኑና ወደዛ ህይወት ደግሞ ሳትፈልጉ ትመለሳላችሁ ስትመለሱ ያ ያልፈልጋችሁት በሰዓቱ እንደገና ያገረሽባችኋል። ፍቅር ውስጥ ትገባላችሁ ሳታስቡት። ምናምን ነገር እንደዛ ነገር ፕራንኩ፣ በነገራችን ላይ በጣም አስተማሪ የሆነ ፕራንክ ነው። የሀይምዬ ፕራንክ ነው። እዚጋ ነጥብ ያዙልኝ። የሀይምዬ ፕራንክ ነው። በጣም አስተማሪ የሆነ ብራንክ ነው እና አሁን ላይ ለሱ ህይወት ውስጥ መውጣትን ያለብሽ መቆየት አያስፈልግም። የእሱን ህይወት ታበላሸዋለሽ። ሙቪ ደግሞ ወንድሜ ነው እንዲያዝነብኝም እንዲጎዳም አልፈልግም እያለች ነው ያጨለለቻት። ውዶች እንግዲህ አንጫጫቸው፣ አተላምሻቸው፣ አስለቅሻቸው። ሀይምዬ ልጅቷን የሌላ አስጨነቀቻት የሌለ እስከ ማልቀስ ደረጃ ደረሰች ማለት ነው። እንግዲህ ይህንን የማስመሰል ያዞን ባሽን ወደ እዛ ጣይልኝ፣ እኔ ምንም ልሰማሽ አልችልም፣ ከወንድም የህይወት ውስጥ እንድትወጪ ግን እፈልጋለሁ አለቻት። ልዩቷ ደግሞ ለምን ብላ አሳዛኝ ሁኔታ አንቧን እያነባች እውነቱን ነገረቻት። ነገር ግን ሀይሚ እኔ መስሜ የለኝም አሁን ላይ ምንም የምሰማው ነገር የለም አለች። ሀይሚዬ ግን አእምሮባት ስትመጣ መጣ እንደዛ አይነት ፕራንክ ታደርጋለች። እምር ቆንጆ ሆና እኔ ምለው ሀይሚዬ እንደዚህ ቆንጆ ሆኖ ሰውን ፕራንክ ማድረግ አይከብድም ግን ወርቅ እንደ ወርቅ እኮ እያጥበረበርሽ ነው ዛሬ። ማ የምሬ ነው፣ አይኔ እያጥበረበሬ ነው ወይስ እናንተም ያያችሁት ነገር ነው? አላቅም ያዩትን ነገር እና ለማንኛውም ነገር ግን ልጅቱ አለቀሰች ምናምን ነገር በቃ ያለውን ነገር በስተ መጨረሻ ፕራንክ እያደረግኩሽ ነው ምናምን፣ በቃ ይቅርታ አለቻት። ፒስ ፈጠሩ ማለት ነው እና ሀይምዬ ግን እንደዚህ እኛንም ፕራንክ አታድርጊን፣ አታስደንግጭን፣ እኛ አንፈልግም። እኛ ፕራንክ ነው ብለሽ እንኳን ተናግረሽ የሆነን ሰው ፕራንክ ስታረግ የምንደነግጥ ነን፣ ልባችን ይደነግጣል እንኳን ፕራንክ ነው ሳቲ ሳትናገሪ ፕራንክ ስታደርጊ ማለት ነው። እና ዛሬ ቀን ሙሉ የት ሄድሽ? ጠፍታ ነው ልዕልቷ፣ ሳትኖር ምናምን ምናምን ነገር ሲባል እኔ ደግሞ እሷ ንግስት ናት እየቦተው አትገኝም ምናምን ነገር ብዬ ምን ማለት ፈልገሽ ነው ምናምን ብለው እነ ጠንፌ ነገር አዙረው አናቴ ላይ ወጡ። ምንም ማለት ፈልጌ አይደለም፣ ንግስት ናት ነው ያልኩትኝ። ሌላ ሰው እየተሳደብሽ ነው ምናምን ነገር። እኔ አሽሙረኛ አይደለሁም። እነ ጠንፌ ስሙኝ ልንገራችሁ። እኔ አሽሙረኛ አይደለሁም። እኔ ሰውን ከተናገሩ ዳይሬክት ነው የምናገረው። ሲቀጥል ደግሞ ከማንም ሰው ጋር ምንም አይነት ኬዝ የለብኝም። የቡሩኬ የሀይሚ የሆኑ የሀይሚ ናቸው። ቡሩኬንና ሀይሚን በአንድ አይኔ ነው የማያቸው። አንድ ናቸው ለእኔ። አለቀ። ሀይሚ ቡሩኬ ናት። ቡሩኬ ሀይሚ ነው። አለቀ። ይኸው ነው እኔ ጋ። እናንተ ግን አሽሙረኛ ጠንፊዎች ተከበሩ። እንከባበር ጥሩ አይደለም እንደዚ የሌለ ምናምን ነገር እዚ ጋ ቡቡዬ ምናምን እያልሽ አንቺ በሱ ፍቅር እየተንኳቀሽ እኔን የሌለ ነገር እንትን ማለት ጥሩ አይደለም። አንቺ እኔ የምጨነቅላቸውን ያክል ሩብ የማትጨነቅላቸው ጠንፌዎች፣ ለሀይሚ የማትወጂ ጠንፌ እኔን የመናገር ሞራን የላሽም። ሀይሚን ጠልቶ ቡሩኬን ምናምን ነገር ለሀይሚ ቦታ የሌለሽ ጠንፌ ገና የቡርኬ ፍቅር ስላጨለለሽ እኔን ያልሆና ይሄ የመንደር አሽሙር ይዘሽ እኔን እንትን የማለት ግን እንትን የላችሁም። አሁንም እየመረራችሁት ዋጡት። ቀዳማዊት ናት፣ ንግስት ናት። በቃ አለቅ አለቃችሁ መሪያችሁ ናት። ትመራችኋለች፣ ታንጫጫችኋለች። ኤው ነው። ለማንኛውም ሀይሜ ዛሬው ፕራንክ የሌለ አስደንግጦኛል። የሌለ ደግሞ ውበትሽ አስደንግጦኛል ማለት ነው። እንደዚህ ቆንጆ ሆኖ ፕራንክ ማድረግ ካለ በቃ ቆንጆ እየሆንሽ እየመጣሽ አጨለያቸው። እኔ ግን ፈራኝ ወደ ሙቪ እንዳትዛወር። እውነት ወንዶችም እንደ ወንድነት ሲሷቸው እንጂ የማያለቅሱት ያለቅሱ ነበረ በሷ ፕራንክ። እርግጠኛ ነኝ ውስጣቸው ምቅ አድርገ እኮ ይዘውት ነው ወንድነት